ነበር ያለችኝ። ሁለተኛ ድርሽ እንዳትይ እንዳትመጭ ምናምን አለችኝ። እናንተ ግን ለሰው ሞራል አትጨነቁም እንዴ? ቢያንስ ቀምሳችሁን ኮስት የታሰጡኝ አንድ ላይ ነው። እንዴት አሰራችሁት? ቆይ ምንድን ነው የምታወሪው ጽየትን ያለችው? ፈጣሪ ሆይ፣ ስር ቤት እና ታምን ትጠይቀኛለህ አታውቅም እንዴ? አይ ይሄንም ደበቁ። አይ እንግዲህ ምን የእኔ እህቴ እስር ቤት ናት። በቃ እኔ ማቃወም ብቻ ነገርኩ። እንዴት ደስ የሚል ነገር ነው። በእናታችሁ ሳያላወቀውን ነገር መናገር ያስደስታል? በትክክለኛው ሰዓት ነው የመጣሽው ወይዘሮ ሉሊት። ቆይ እንዴት እንደዚህ አይነት ነገር ይደብቁኛል? እንዴት እህቴን ጠብቁልኝ ስላቸው እንዴት እንደዚህ ነገር ይደብቁኛል? ቆይ እንጂ መጀመሪያ ስማኝ ምን አድርጋ እንዳታሰረሽ መች ነገርኩህ። ጸጥታ! ሌሎች ታራሚዎች እንዳይረበሹ እውነት ነው። ጸጥታ ይከበር! ሌሎች ታራሚዎች አትረብሽ። ደግሞ እኔም በደንብ አጥሽ ብሎኝ እንዳያስሩኝ በል፣ የጀመርኩትን ሌላ ቀን ጨርስላለሁ።

ስሚይ፣ ወይዘሮ ቤዛ እዚህ ቤት ድርሻ የሌለኝ ነው እንዴ የሚመስልሽ? እንኳን እኔ ባለ ድርሻ ቀርቶ የማንም መድረሻ ቢስ እንኳ አስገብተሽ ቤትሽ እያስቀመጥሽ ነው። እሺ፣ ሉሊት አፍሽን ዝጊ። አሁን ሁሉ ከዚህ ቤት መንቀሬ ላስወጣሽ እችላለሁ። እሺ፣ አድርጊዎ፣ ልብ ቃልሽ አድርጊው። ወይዘሮ ቤዛ ብዙ ሚስጥሮች እንዳያስኩባትርሽ ጥሩ ነው። እሺ፣ ጀግና ጀግና ያጫውትሽ። ቀዝቀዝ ብትይ ይሻልሻል። አይዞሽ፣ አቶ ናታን ጠልቶ አይጠላሽም። ምክንያቱም ከዚህ ቤት ውጭ ምንም መኖሪያ ቤት የለውም። አዎ ትቶሽ የትም አይሄድም። እኔም የሚያሳዝነኝ ያበር ለበር የምንከራተተው አፍቃሪሽ ነው። አይ፣ ሉሊት እበኝኝ አንድ ቀን በእጄ ሴት አርጌ ምገልሽ እኔ ነኝ። ያ ቀን እንዳይመጣ ጸልይ። አ ፈጣሪ ወይ ይሁልኝ፣ ምን እንደምትለኝ ታስፈራረኛለች። እንደ እያስፈራራሽ አይደለም እያስጠነቀኩሽ ነው። ያስጠነቀኩሽ ማታ ነው። በሚያሳዝን ሁኔታ ሁሉንም ነገር ሉሊት ለናታን ነገረችው። ናታንም ማመን አቃተው። የሰማውን ነገር እንዴት በሚል ነገር ማመን አቃተው። ሰላም ጤና ይስጠለን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። ክፍል መቶ አስራ ሁለት ሀረግ ድራማ ተለቀቀ። መግቢያ ቪዲዮ ላይ እንዳያችሁት እንግዲህ ወይዘሮ ሉሚት ሁሉንም ነገር ለ ናታን ነግራዋለች። እሷ ግን በመሰረቱ የሰማ ነው የመሰላት ማለት ነው። ነገር ግን ሰው ሳይቀድማት ስለነገረችው ስለሰማ በጣምም ደስ ብሏታል። ምክንያቱም እንዴት ያስደስታል ሰው ማንም ሳይቀድመኝ ህጂ ስለነገርኩት በጣም ነው ደስ ያለኝ። ሉሊት እኮ በጣም ጎበዝ እና እስማርት ሆንሽ ነሽ፣ እያለች ራሷን ስታደንቅና ስታሞግስ ነበረ። እንግዲህ ሉሊት ለናታን በነገረችው ጊዜ ናታን የኔ እህት ነች እየታሰረችው እያለ ሲላት፣ እንዴ ይህንንም ደበቁ ማለት ነው? እንዴ አዎ ያንተ እህት ነች የታሰረችው እያለ በሚነግራት ጊዜ እንደገና የታሰረችበትን ሳልነግርህ ስትለው እንግዲህ ፖሊሱ ማረሚያ ቤት ተቆጣጣሪው ማለት ነው ጸጥታ ይከበር እያለ በሚጮህ ጊዜ እሷም አብራ አዎ ይከበር ጸጥታ እያለች ስታሽቃብጥ ነበረ ማለት ነው። ጊዜ እንግዲህ እኔም ደግሞ ወደ ማረሚያ ቤት አብሬህ እንዳልገባ ይህ ከበራት ጩህ እያለች ስትለው ነበረ። በዚህ አጋጣሚ እንግዲህ ሉሊትም ይሄንን ተናግራ ናታንም በንዴትና እንዴት ይሄንን ሳይነግሩኝ እያለ በጭንቀት ውስጥ ሆኖ ትቷት ነው የሄደው። እሱ አንዴ እንግዲህ በቃ ይሄን ከነገርኩህ ለቀጣይ ደግሞ ሌላውን ነገር እነግርሃለሁ በማለት ሁሉንም ነገር አስረድተዋለች። እንግዲህ የቀራት ነገር ቢኖር አቤልን እንደ ወጋች ነው ያልነገረችው ማለት ነው። እንግዲህ ከዚህ እሷም ወደ ቤቷ ስመለሳለች። በዚህ አጋጣሚ እንግዲህ ማነች ቤዚ እነሱ ነው ለመጠየቅ ሪያድ ዛ ልትሄድ ስትል እሱ ማን ነው ስሙ እና ሆድም በር ላይ ሆኖ እየጠበቃት ነበረ። በዚህ አጋጣሚ እሷ ራሷ ተናዳለች። ሉዲትም እዚህ መጥቷል ብላ ነግራት ነበረ እና እንዳገኝህ አልፈልግም ብላ አስረድተዋለች። ስለዚህ እሷም እነሱን ለመጠየቅ እየተንቀሳቀሰ ካለ ቁሞ አዋሪኝ ትንሽ እባክሽን እኔ እንደዛ አይደለሁም ማንንም ሰው አልፈልግም ታውቃለህ ካሁን በኋላ ማንም እንድ ከጎኔ እንደሆነኝ አልፈልግም ታቀኛለህ እያለች ስትቆጣው ነበረ። እሱም በዚህ አጋጣሚ በቃ ታይቤዚ እኔም ማድረግ አልችልም እያለ ሲላል ነበር። ለምን ምክንያት ስትለው ስለምወድሽ ነው እያለ አሁን ሬድ አታስመልጠኝ ሊሄድበት ስትለው እሱም እንግዲህ እምቢ ብለዋለች። እምቢ ብላው ስትሄድ እኔ እሱ በዚህ ባለ ሰዓት እሱም እየተናደደ መልስ ባለመስጠቷ ትልቅ ፀብ ተፈጠረ፣ ትታው ሄዳለች። እንግዲህ እሷም ልቧ የተሰበረው ፖሊሱና እሷን በማፈላለግ እና በጭንቀት ውስጥ ሆና በህዊ ምክንያት ነው። እሷ ፖሊሱና ሁለተኛ ደግሞ የማነች ጓደኛ እንደሆነች ይህንን ስታውቅ በጣም ነው እንትን ያለችው ማለት ነው። እና እንግዲህ አሁን ደግሞ ወደ ማነች ኤፍራታ ስንሄድ ኤፍራታ ማነው ስሙ? አቤልን እንግዲህ ዛሬ የክሱን እንትን ታነሳለህ እያለች እየለመነችው ነበረ። እሱም ግን ተይ እንጂ ትቀልጃለሽ እንዴ እያላን ነበረ። የምትፈልገውን ሁሉ አደርጋለሁ ሁሌም አብረኸኝ እስ እንድትኖርም የምትፈልገውን ያክል የምጠይቀኝ ነገር ሁሉ አደርግልሃለሁ ስትለው ነበር። እሱም ግን በጣም ገንዘብና ሲለምነው ገንዘብ እየጠየቃት ነበረ። ይህንን አሁኑ ይህን ያክል አላገኝ እያለችው እሺ አደርጋለሁ ብላ ቃል ገብታለታለች። እሱም ክስ እንድታነሳ እየለመነችው ነበረ። የፈሰሰኝ እኮ ደም ነው እያለ ማለት ነው። በዚህ አጋጣሚ እንግዲህ እሱም ይሄንን በምትለው ጊዜ ማን ነው እሺ ብሎ ዝም ብሎ ተኝቷል። ማነች ግን ይና ኤፉዬ እንግዲህ ወደ ፂ ጋ ለመጠየቅ እየተሰናዱ ያለ ነው። እንግዲህ ፂ እና ለመጠየቅ ጉዟቸውን እየቀጠሉት ማለት ነው። እሱም እንግዲህ ሁለቱም ተነስተው ለፂ ይዘውላት አንድ ላይ ሂደዋል። አቤልን ቤት ትተውት ማለት ነው። አቤል ግን ይሄንን ሀሳብ ስትለው እንዲያውም ሌላ ሀሳብ ነው፣ እንደ ወንድሙ ገንዘብ ወዳጅ እና ገንዘብ እንትን ባይ ስለሆነ እንዳጎቱ ነው የሚባለው። ሶ አሁን ላይ እንግዲህ ጺና ማነች ወይዘሮ ገንዬና ጺወን ሂደዋል ማለት ማነች ኤፉዬ ጺን ሊጠይቋት ገብተዋል። ጺንም በሚያገኟት ጊዜ እንግዲህ ጺን ፈገግና ደስ እያለ በጣም ደህና ነኝ። መጀመሪያ ግን እየደረሰችው እንትናነች ማነች ስሟ ቤዚ ናት። የቀደሜ ቤዚ ደግሞ ማንን ነው ሄዳ ስታናገራት ሉሊት የምትባል ሴትዮን እሷ አንጥተሽ በጣም ነው እንት ነኝ የሚለኝ እያለች፣ ኧረ እባክሽ በጣም ነው መጥፎ መጥፎ ቃል ስትናገራት፣ እንድሳት በይ ጽይታይ በሚጸጽፍ ነገር አትናገር እያለቻት ነበረ፣ እየለመነቻት ያለችው ። አይ በፊትም ነግሬሻለሁኝ ከእኔና ከሷ ምረጭ ብዬ እኔ ሁለተኛ ከዚህም በወጣ እንደውም እንዳውም እዚህ ይሻለኛል ከዛ ቤት የሚል ነው። መልስ የሰጠቻት የስክ ጊዜ እንግዲህ ቤሲም በጣም ልቧ ተሰበረ። ነገር ግን ይህን ያደረገችው ለእሷ አዝና ነው። ሉሊትን ወደ ቤት እንድትመለስ ያደረገች በዛ አጋጣሚ እንግዲህ እንደ ሉሊ ነገርኝነት ተመልሳ ያባቷ መሞትን ብነግራት እንዴት እንትን ትላለች። ይመልሰሽ ግን እንዳመጭ ብለዋታል ስለዚህ ፂም እንግዲህ እሷን ከዚህ ካላስወጣች በቃ እኔ ጋር ማንም ሰው እንድመጣም አልፈልግም እያለች ነበረ፣ ለቤዚ ልቧን እየሰበረች እየነገረቻት ሳታወራትም በቃ ይሄን ብላት ቻው ብላት ነው የሄደችው። ቤዚም በዛ አጋጣሚ በጣም ተናዳለች ማለት ነው። ወደ ናታን ጋር በሚሄድ ናታን ደግሞ ናታንን ስታይ ናታን ፍጥጥ ብሎ እያያት ነበረ። ቤሲም በጣም እንደተቀየረባት ስታቅ ምንድን ነው ምን ሆነህ ነው እያለች ዛሬ ምን ሆነህ ነው የደበረው እንደዚህ የምታይኝ ስትለው፣ አየሽ ውሸት አምነሽ አይኔን እንኳን አፍጬ አፍጥጬ ሳይሽ ውሸት ታወሪያለሽ አይኔን እያየሽ ብሎ ተናገራት። ማለት ስትለው የቴን የፂም መታሰር ወይ በማለት ነበረ እየጠየቃት ያለው እሷም ይሄን ደግሞ እንዴት እንዴት ልታቻልክ ማን በማለት ትደናገጣለች እንግዲህ ሉሊት ለነገር ሲሏት በጣም ትሮጣለች ማለት ነው ሁሉንም ነገር ሉሊት ነግረዋለች ካሁን በኋላ ማንም እንዲነግረኝ አልፈልግም አንቺ እንደውም በተደጋጋሚ ነው ልትዋሽኝ የሞከርሽ ቤዝ ብሎ ሲነግራን ነበር። እሷም ያለበትን ሁኔታ ስለተረዳሁኝ ነው። እንደዚህ አትበል፣ ምክንያቱም እዚህ ጭንቀት ውስጥ ሆነ ሁለተኛ ጭንቀት እንዳይጨመርብህ ስላሰብን ነው እየደበቅንህ በማለት ነበረ የነገራት። ከአሁን በኋላ ማንም ለእኔ አያስፈልገኝም ማንም መጥቶ እንዳይጠይቀኝ ብሏት ነው ትቷት የሄደው እሷም እንግዲህ በሉሊት እየተናደደች እየተበሳጨች መንገዷን ነው የቀጠለችው፣ ማለት ነው። ሉሊት እንግዲህ በጣም ለነገር እየሮጠች ናት። እንኳን ሳታቀርቱ አውቃም ሳይቀርሟት ነው ለመናገር በደስታ የተዋጠችው። እንግዲህ በዚሁ አጋጣሚ አንዳንድ ሰዎች ሰዎችን ለመጉዳት ሲፈልጉ በሀዘን ትን በድንጋጤ ይሄንን አይነት ተጠቅመው ሰዎቹ ላይ የሚያደርሱት ጫና ይህ ነው ማለት ነው። እንግዲህ ይህን ሁሉ እያደረገች የነበረው ማለት ነው እና ወደ ደያራ እናት ስንሄድ ወደ ደያራ ስንሄድ ደያራ ሳሎንኩና በምታለቅስ ጊዜ ወንድሟ ይመጣል። እህቴ ምን ሆነሽ ነው የደበረሽ ስታለቅ ስትከፋያች ምን ሆነች ነው እያለ ጥያቄ ሲጠይቃል፣ አልነበረ ጥያቄን በሚጠይቃት ጊዜ ወንድሜ አንድ ቀን ክላስ ሆነን እየጠየቀኝ ጥያቄ እውነት ነው እያለች ምንድን ነው እሱ ያኔ ፍቅር አፍቅረሻል ፍቅር ይዞሻል ያልከኝ? አዎ እና ታዲያ እሱ ያፈቅርሻል? እሱም እርግጠኛ አደለም አይደለሁም ግን እኔ ተንለዋለሁ እያለ ነገረችው ሁሉንም ነገር። ከዛ በኋላ እናትሽ ይሄን ነው ሁሉ ታውቃለች በሚላት ጊዜ ቁጭ ብሎ በሚጠይቃት ጊዜ ያዋው ታውቃለች ግን አሁን እሱ ያለው እስ አይደለም በማለት ያ ታስረዳዋለች። እኔ እናትሽ ያለችበት ቦታ አንዲትም ነገር ላለመድረስ ቃል ገብቻለሁ። ስለዚህ እዛው ከእሷ ጋር ጨርሽ ብሏት ትቷት ይሄዳል። እሷን በጣም እየተናደደች እየተበሳጨች እንትን በምትል ጊዜ እናቷን ትመጣል። እናቷን ትመጣም ነገር ግን አንድ ቀን ማታ እንደዚህ ጠየቀኝን እበዚህ፣ ነበረ ፍቅር ይዞኛል ብላን በምትነግረው እሱ ተነስቶ ነው ወደ ክላሱ የገባው። እናትና ልጅ እንግዲህ እየተጣሉ እየተጨቃጨቁ ነበር። እንግዲህ እሺ ቤዚ እያበደች ወደ ቤቷ ተመልሳ፣ ማን ነው ሉሊትን እንግዲህ እጇን ይዛ ስታነቃነቃን ነበረ እጇን ይዛ ስትጠይቃትም እኔ መናገር ነበረባችሁ፣ ብትናገሩም ኑሮ እንደዚህ እንትን ባላላችሁ፣ መጀመሪያ ቀርመሽ ብትናገርሽ፣ እጄን ልቀቂኝ እያሳመምሽ ነው፣ እባክሽ እያለች ስትላን ነበረ። እሷም እንግዲህ አይደለም አሁን ጥፍርሽን፣ ምላስሽን ነው እኔ ነኝ የምቆርጥሽ ማደርገው ስትላት፣ እያስፈራራሽ ነው ስትላት፣ እያስጠነቀኩሽ ነው ብላ ትነግራታለች። አረ እባክሽ እኔ ስንት ሚስጥር እንዲያ እንግዲህ ሚስጥር ያለችው የእንትን አባት የሞተችው እሷ ላይ አለ ማለት ነው። ስንት ሚስጥር እንዲያስኳት ዘንጊ። ስለዚህ አታስፈራሪኝ፣ እያስጠነቀኩሽ ነው። ቤቱም እኮ እኩሌ ነው፣ ንብረቱም እኩሌ ነው። ስለዚህ ይህን ስትል ግን በሳቅ ነው የገደለች ማለት ነው። ቤቱም እኩሌ መሆን እንኳን የማን ሞረበላ ቤትሽ ውስጥ ስንቱ ተቀምጦበታል። ስለዚህ ሁሉም እየራሴ እኩሌ ነው በማለት ነበረ ቢዜን እያስጠነቀቀች ማለት ነው። ቢዜ ግን ሁለተኛ እንደዚህ አሳይሻለሁ ብላት ነበረ ማስጠንቀቂያ የሰጠች አትታት። የዚ ጊዜ የሄደችው ሉሊታ ምንድህን ታልሽቤ በማለት እያየች አትታት ሄዳለች ማለት ነው። እና እንግድህ ሉሊት በጣም ናት። ሁለተኛ እንግዲህ ወደ እነ ሽስሙ ገኒ እና ኤፉዬ ይሄን እንሄዳለን። ገኒ እና ኤፉዬ እንግዲህ ወደ ፂ ጋ በመሄድ ፂን እየጠየቋት ነበረ። ፂን በሚጠይቋት ጊዜ አይዞሽ፣ ለትንሽ ቀን ነው፣ ከሰሞኑ ትለቀቅያለሽ ምናምን ስትላት እሱን ተኝ፣ አቤልም ቢሆን እንትን ይባላል ክሱን እንዲያነሳ ይደረጋል፣ ለምናምን እያለች ነበር ኤፉ እየነገረቻት የነበረው። እሱን ተኝ ገና ይቀረዋል ይቀረዋል የእሱና ኔ ገና አላለቀም በምትል ነበረ። የዚ ጊዜ ገኒዬ እንዴ ምን ሆነሽ ነው? አረ ተርጋጊ ልጅ እያለች ገኒም እየመከረቻት ነበረ። በዚህ አጋጣሚ እንግዲህ በምትነግራት ጊዜ እሷም በቃ እንደዚህ ሽሽ በቃ ስለጠየቅሽኝ አመሰግናለሁ። ወንድሜን ግን አይሽው ኤፉ ይስጥላል ኤፉም ባስጠራው እሱን ሊመጣ አሉ ውጭ መውጣት አልፈልግም ብሎ መልስ ሰጠና፣ አሉ አንቺ መሆንሽን ቢያውቅ እኮ ምን ሆኖ ነው እንደዚህ ያለው ወንድሜ እያለች ነበረ። በቃ ችግር የለውም እንትንም ባይል እያለቻት ስታስረዳን ነበረ፣ ኤፉ ማለት ነው። በዚህ ጊዜ እንግዲህ እሷን ማዋራሻን ላይ በማለት ኤፉም ለፂ ትነግራት አለ ስለው ልንነግራት ገና ያቀደችውን ነገር ነበርና ከግቢ ከውስጥ ነገርኝ፣ እሺ ሰዓት፣ እንትን ሳይል እየተባባሉ እኔም ይህም ነግርሻለኝ ስትላ፣ በቃ ስውጪ ይደርሳል። እሷም እንግዲህ ስንገናኝ በማለት ሰዓቷ አለቀ፣ በቃችሁ እየተባባሉ ቶሎ ነገሪኝ በምትላት ሰዓት ሳትነግራት ሁለቱም እንትን እንዳሉ ሰዓታቸው ይደርሳል። ግን እየምትታቸው ሂዳ ነበር። ነገር ግን ግቢ ተብላ ሰዓት ደረሰ ተባለ። ነገሪኝ ስልሽው ሰዓት ነገሪኝ ስትላት እሷም ስትላት በቃ ስንወጣለን ሌላ ጊዜ ሰዎች እንነጋገራለን፣ ብላ ደስ የሚል ምስራች እየለች መጥጃለሁ ብላ ልቤን እኮ ልታወጩ ነው ስትላት፣ ከእንግዲህ ንግቢ በማለት ይጠራታል። የውስጥ ፖሊሱ ማለት ነው። በዚህ አጋጣሚ እንግዲህ ወደ እንትና ጋ በመሄድ ደውሎ ወደ ቤዚጋ አቤሎ ወደ ቤዚ ጋ ደውሎ ቤዚም ደግሞ ማላቀው ስልክ የማን ነው በማለት አንስታ ስታናገረው ማን ነው ብላ ጆሮ ላይ ትዘጋለች። ጽ እንድትፈታ ተፈለግሽ ይህን ያክል ገንዘብ ታመጫለች ሲላት ምን ስለሆነ ትወጣለች ምናምን ስትለው፣ አሁን ይህን ያክል ይሄ ያልከው ነገር እኮ በጣም ከባድ ነው እንትኑ ደግሞ በናታን ስር ስለሆነ እሱ ካልወጣ አይሆንም ብላ መተሰጠችው። ከዛ አንቺ ግን የምትወጫት ትመስሊ ነበር፣ አስመሳይነሽ እያለ ስትን ሲላን ነበር። ዘጋችበት። እሷ እያለቀሰ የነበረ በጣም ደብሯታን። አሁን ጋርም ናታንም ማነው ስሟ ፂማ የተናገሯን ነገር በጣም እንትን ብላል። በለቅሶ እና በንትን እራሷን እንትን እያለች እህቴ ህቴ ይላል በማለት እራሷን ጥያቄ ውስጥ እኔ ማናለኝ እያለች እያለቀሰች ነበረ ማለት ነው። በዚህ አጋጣሚ ማለት ነው ወደ ዳጊና ቢኒ ስንሄድ እንግዲህ ቢኒ እተኛበት ብድሩን ከፍሎ ፋሲ ደፋበት ነበረ። በዚህ አጋጣሚ ማለት ነው። ከዛም ከድንገት እናቱን አፍቃው እያለቀሰ ነበረ። ዳጊ ማለት ነው በቃ ይዞ እኔን አትወደኝም በማለት ሲያለቅስ ግን አሳዘነኝ። አይገርምም እናት ግን ለሁሉም አንድ ነች። ግን ያው እሷ እንደዛ ቦታ ላይ ሆና ለሷ ደግሞ ብዙ ነገር ስላለኝ ከህፃንነት የጀመረ እሷ ወደውም የምታደርገውም በማለት እንደዛ አትሆን እሷ ያለበት ሁኔታ ነው ምናምን እያለ ቢንም በሚያስረዳው ጊዜ ቢንም ትቶት ወጥተዋል እና እንግዲህ ወይዘሮ ገኔና ማነች። ኤፉ ይህ በሚመለሱ ጊዜ ኤፉ እንግዲህ ሪስፔክተሩ ጋር ደውላ መጣሁኝ እንደዚህ በማለት ገኒን ወደ ቤት እጅ ልብስ አምጭ በማለልካት እንዳታያት ነበረ። ግን ገኒ እንዲህ ወዴት ነው የምትሄደው በማለት ጥያቄ ውስጥ ነበረች። ገንይ ማለት ነው እያየቻ እየተከተለቻን ነበር። አንድ ነገር እንዳትሆንብ ይበላ እንግዲህ በዚሁ አጋጣሚ እሷም ይህንኑ እንትን እያለች ወደ ሪስፔክተሩ ጋር እንትን ሲላት ነበረ። ልጁን ጠረዋለሁ እያላት ነበር። እንግዲህ እንደ ሀሳብ እንደ ፊልሙ ስንጠራጠር በባለፈው አስፋልቱ ዳር ጣለው የተባለው ልጅ አልሞተም። እሱ ጋ እንግዲህ መረጃ አለ። ምክንያቱም ኤፉ በቅርብ ቀን ታገኛለ እያለች ማን ነው ያፊትን? ስፎክርበት ነበረ። እንግዲህ ከሀሳባችን ልዩ እየሞተ መስሎ ሲጥሉት አልሞተም። ሪስፔክተሩ ይሄን መረጃ አገኝቷልና እንዳገኝሽ በማለት ይሄን ሰጥቷታል። ለነበረን ቆይታ አመሰግናለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ለቤቱ አዲስ ከሆናቸው የደወል ምልክቷን በመጫን ሰብስክራይብ ያደርጉ። ባይ ባይ።